ሰላም ጤና ይስጥልኝ። ዶክተር ቤተልሔም ይባላለሁ። ዛሬ የምንነጋገረው በእርግዝና ወቅት ስለሚፈጠር የደም ማነስ ሲሆን ብዙ ጊዜ ከዚህ ጋር ተያይዘው የሚነሱ ጥያቄዎችን እንመልሳለን አብራችሁ የደማነስ በሽታ በእርጉ ሴቶች ላይ በጣም የተለመደ ነው እና በዓለማችን ውስጥ እያደጉ ባሉ እንደኛ እንደ ኢትዮጵያ ያለች አገር ላይ ከ4 እስከ 75 ፐርሰንት ወይ ከ እስከ በመቶ የሆኑ እርጉ ሴቶች የደማነስ እንዳለባቸው ይነገራል። ይህም የደማነስ በዓለም ደረጃ እንደኛም ባለች ሀገር ላይ በጣም ለእናቶችና ለልጅ ሞት ከፍተኛውን ተጽዕኖ የሚያሳድር ነው ማለት ነው። ለምንድን ነው እንደዚህ ይሄን ያህል በእርጉዝ ሴቶች ላይ ደማነስ የተለመደው በምንልበት ጊዜ በእርግዝና ጊዜ ሰውነታችን ልጁን ለማሳደግ በጣም ብዙ ለውጦችን ያደርጋል። ይሄም ከለውጦቹ መካከል አንዱ የደም አማውንት ወይ የደም ቮሊዩምን የደም መጠንን በ50 ፐርሰንት ይጨምራል። ስለዚህ ኖርማሊ ካሉ ሰዎች ጋር ሲነጻጸር እርጉዝ የሆኑ ሰዎች 50 ፐርሰንት ያህል የደማቸው መጠን ይጨምራል። ይህን ያህል ሲጨምር ደግሞ የደም ሴላቸው ደግሞ በ20 ከ20 እስከ 25 ፐርሰንት ባለው ይጨምራል። ስለዚህ ብዙ የደም ቮሊዩም ጨምሯል፣ የደም ሴሉ ደግሞ ጨምሯል፣ ግን እንደ ደሙ መጠን ያህል አልጨመረም ማለት ነው። ስለዚህ ምሳሌ ለመስጠት ያህል በደንብ እንዲገባችሁ አንድ ብርጭቆ ውሃ ኖሯችሁ ወይም አንድ ኩባያ ሻይ ላይ አንድ ማንኪያ ስኳር ብትጨምሩ፣ ኖርማል ሰዎች እንደዛ ናቸው ብንል፣ እርጉዝ ሴቶች እነሱ ጋር ያለው የደም መጠን ወይም ውሃውን ወደ ሶስት ሲኒ አድርገን ስኳሩን ግን ሁለት ብቻ ብንጨምር ይሄን ያህል አይጣፍጥም አይደል? ያንሳል ስኳሩ ስኳሩና ሻዩ በሚወዳደርበት ጊዜ ያንሳል ማለት ነው። ይሄ በኖርማል እርጉዝ ሴቶች ላይ የሚፈጠር ለውጥ ነው ማለት ነው። ይሄም የሚሆነው ምንድን ነው እርጉዝ ሴቶች ልጆቻቸውን ለማሳደግ በሚሉበት ጊዜ ላይ አማውንቱም ስለሚያስፈልጋቸው ነው። በተጨማሪ ደግሞ ደም በሚፈስበት ጊዜ ብዙ የቀይ የደም ሴል ከሚፈሰው ደም ጋር አብሮ እንዳይሄድ ሰውነታችን እየተቆጣጠረ ወይ ደግሞ ራሳችንን እየጠበቀን የሚያደርገው ፕሮሰስ ነው ማለት ነው። ይሄ ፕሮሰስ ኖርማል የሆነው ወይ ደግሞ ፊዚዮሎጂክ የምንለውን የደም ማነስ ያመጣል። ከሌሎች ሰዎች አንጻር ሲወዳደሩ እርጉዝ ሴቶች ውስጣቸው ያለው የደም ሴል ሙሉ የደም መጠናቸው ጋር ሲወዳደር አነስ ይላል። ስለዚህ የደም ማነስ ሊኖራቸው ይችላል። በኖርማሉ በሽታ አይደለም ይሄ ማለት ነው። ግን በሽታ ደረጃ ላይ የሚደርስባቸው ሁኔታዎች አሉ። ይሄ ምንድነው? የሚያስፈልጋቸውን የኦክስጅንን መጠን ወይ ደግሞ የሚያስፈልጋቸውን የቀየ ደም ሴል የሰውነታቸውን ፍላጎት ለማድረስ የሚያስፈልጋቸው ሰውነታቸው ላይ በበቂ ሁኔታ ሳይመረት ሲቀር ማለት ነው ስለዚህ ዲፋይን ስናደርገው ወይ ደግሞ የደማነስን ፍቺ ስንሰጠው የደማነስ ማለት የቀየ ደም ሴሎች ወይ ደግሞ ኦክስጅን የመሸከም አቅማቸው የሰውነታችንን ፍላጎት ወይ ደግሞ የሰውነታችንን ፍላጎት ሚት ማድረግ ሳይችሉ ሲቀሩ ወይ ደግሞ ተደራሽነቱ ለሰውነታችን ፍላጎት ሳይበቃ በሚቀርበት ጊዜ ስለዚህ ሰውነታችን የሚፈልጋቸው ይሄ የኦክስጅን መጠን እንደየየ ሰው ይለያያል። የት አካባቢ ነው የሚኖረው ከፍታ ላይ የሚኖሩ ሰዎች መወር የበለጠ ኦክስጅን ይፈልጋሉ። ተራራ ላይ የሚኖሩ ሰዎች ምክንያቱም አየር ላይ ብዙ ኦክስጅን ስለሌለ ብዙ ኦክስጅን ወደ ሰውነታቸው የሚያስተላልፍ የቀይ ደም ሴሎች ይፈልጋሉ ማለት ነው። በእድሜ፣ በጾታ፣ የሚያጨሱ ባያጨሱ፣ ሴቶች ሰዎች፣ እርጉዝ ሴቶች፣ እርጉዝ ያልሆኑ ሴቶች ተብሎ ደግሞ የተለያየ የሰውነት ፍላጎት አለ ማለት ነው። እርጉዝ ሴቶች ላይ ደግሞ ይህ ፍላጎት በጣም ስለሚጨምር የደማነስ የመያዝ የመያስ ቻንሳቸው ከፍ ይላል ማለት ነው። ከስንት በታች ሄሞግሎቢን ወይ ደግሞ የደም ምርመራ አድርገን ከስንት በታች ሲሆን ነው የደም ማነስ አለ የምንለው ስንል ከ11 ግራም ፐር ደሲ ሊትር በታች ሄሞግሎቢን በሚሆንበት ጊዜ ሴቶች የደም ማነስ አለባቸው ማለት ነው። ስለዚህ ከ11 በታች ሆኖ ከ11 እስከ ዘጠኝ ድረስ በሚሆንበት ጊዜ መጠነኛ የሆነ የደም ማነስ ከሰባት ነጥብ ስምንት እስከ ዘጠኝ በሚሆንበት ጊዜ ደግሞ መካከለኛ የሆነ የደም ማነስ እንለዋለን ከሰባት በታች በሚሆንበት ጊዜ ደግሞ ከፍተኛ የሆነ ወይ ደግሞ ሲቪር የሆነ የደም ማነስ አለ ማለት ከአራት በታች ሲሆን ደግሞ አራት ግራም ፐር ዴሲ ሊትር በታች ሲሆን ሄሞግሎቢናችን ደግሞ በጣም በጣም ከፍተኛ የምንለው ለህይወት አስጊ የሆነ የደም ማነስ ነው ማለት ነው ስለዚህ እነዚህ የደም ማነስ አይነቶች የተለያየ አይነት የደም ማነስ ሊኖር ይችላል። አንደኛው የደም ማነስ አይነት ምንድነው? ፊዚዮሎጂክ አኒሚያ የምንለው ወይ ደግሞ ኖርማል የሆነ የደም ማነስ፣ እርጉዝ ሴቶች ላይ የሚጠበቅ የደም ማነስ አለ። ምክንያቱም እርጉዝ በሚሆኑበት ጊዜ ሴቶች የደማቸው መጠን በ50 ፐርሰንት ይጨምራል። የቀይ የደም ሴላቸው መጠን ደግሞ በ25 እስከ 30 ፐርሰንት ይጨምራል። ስለዚህ የሚጨምረው መጠን ወይ የደም መጠኑ የሚጨምረው ሲሰላ ከ በመቶ ሚሊሊትር ያህል ደም ይጨምራል፣ በዘጠኝ ወር እስከሚደርሱ ባለው ጊዜ ማለት ነው። የቀይ ደም ሴላቸው ደግሞ በአማካይ እስከ 300 ሚሊ ሊትር ድረስ ይጨምራል ማለት ነው። ስለዚህ መጠኑ የተለያየ ነው። ስለዚህ ሞር ብዙ ደም ስላለ ከቀይ ደም ሴሉ አንጻር ሲወዳደር የደም ማነስ ሊኖራቸው ይችላል። ይሄንን ለማስረዳት በቀላሉ ለምሳሌ አንድ ሲኒ ሻይ ቢኖራችሁ እና አንድ ማንኪያ ስኳር ቢኖራችሁ እሱን ውስጥ ብትጨምሩ ብዙ ስኳር አለው ትላላችሁ። ግን ያንኑ አንድ ማንኪያ ስኳር ሁለት ብርጭቆ ሲን ሁለት ብርጭቆ ሻይ ላይ ብትጨምሩ ስኳር አንሶታል ትሉታላችሁ። ይሄ ስኳር ያነሰው ስኳሩ መጠን ስለተለያየ ሳይሆን የጨመራችሁበት ቦታ ሻይ መጠኑ ስለተለያየ ነው። እንደዛ ሁሉ የደም ማነስ አለ በተፈጥሮ እርጉዝ ሴቶች ላይ ስንል ያለው የቀይ የደም ሴሉ አንሶ ሳይሆን የደማቸው መጠን ብዛቱ በዝቶ ነው። ይሄም ብዛቱ የበዛበት አንዱ እናቶችንም ለመጠበቅ ነው። ምክንያቱም እርጉዝ ሴቶች ደም ይፈሳቸዋል፣ ሲወልዱም ይፈሳቸዋል። ስለዚህ የሚፈሰው ደም ብዙ የቀይ ደም ሴልን ይዞ እንዳይፈስ የደማቸው መጠን ይበዛል። ይሄኛውም የደም ማነስ ወይ ደግሞ የቀይ ደም ሴልን ብዛት ይቀንሳል ማለት ነው። ሁለተኛው አይነት የደም ማነስ ደግሞ የአይረን ማነስ የደም ማነስ ነው ማለት ነው። ይሄኛውም በአማካይ እርጉዝ ሴቶች ከ1500 ሚሊግራም አይረን ያስፈልጋቸዋል። ይሄኛውም አራት መቶ እስከ አምስት መቶ ሚሊግራም የሚሆነው እናትየው ሄሞግሎቢንን ለማምረት የምትጠቀመው ሲሆን ከሶስት መቶ እስከ አራት መቶ የሚሆነው ደግሞ ህፃኑ ወይ ደግሞ ፅንሱና እንግዴ ልጁ የሚፈልገው ነው። ከዚያ በየቀኑ በሽንት መልክ፣ በሰገራ መልክ፣ በቆዳችን የሚወጣውን ደግሞ ለመተካት እስከ ሁለት መቶ ሀምሳ ሚሊግራም ድረስ ያስፈልጋል። ከዛ ደግሞ በወሊድ ጊዜ የሚፈሳውን ደም ደግሞ ለመተካት እስከ ሁለት መቶ ሚሊግራም ያስፈልገናል። በምታጠባበት ጊዜ ደግሞ በቀን አንድ ሚሊግራም ተጨማሪ የሆነ አይረን ያስፈልጋል ማለት ነው። ሌላ አይነት በመድማት የሚመጣ ነው። ይሄ በእርግዝና ወቅት ያሉ ደም መፍሰሶች ጋር የተያያዘ ሊሆን ይችላል ወይ ደግሞ ለረዥም ጊዜ የቆየ አንጀት ውስጥ ያለ ፓራሳይት ካለ ትል ምናምን ካለ ይሄኛውም በደም መፍሰስ ምክንያት የሚመጣ የደም ማነስን ያስከስታል ሌላ ደግሞ ደም ሴሎች ሲሰባበሩ ለምሳሌ ወባ ያለባቸው ሴቶች ላይ የደም ማነስ የመፈጠር ቻንሱ ይጨምራል ማለት ነው። ከፍተኛ የሆነ ኢንፌክሽን ካለ፣ በአምስተኛነት ደረጃ ደግሞ የደም የማምረት አቅሙ የመቅኔ የአጥንት መቅኔ የደም የማምረት አቅሙ በጣም በሚቀንስበት ጊዜ ይሄኛውም ወይ በጨረር ምክንያት ሊሆን ይችላል መድኃኒቶች ምክንያት ሊሆን ይችላል። ወይ ከፍተኛ የሆነ ኢንፌክሽን በሚኖርበት ጊዜ መቅኔ ደም የማምረት የደም ሴሎችን የማምረት አቅሙ ዘቅ ይላል ማለት ነው። ስለዚህ እነዚህ አምስት ምክንያቶች በእርግዝና ላይም ከእርግዝና ውጪም ያሉ ሰዎች የደም ማነስ ሊያዙበት የሚችሉበት ምክንያቶች ናቸው ማለት ነው። ስለዚህ አሁን በአይረን ማነስ የሚመጣውን በምንነጋገርበት ጊዜ እርጉዝ ሴቶች የሚሰጣቸው ሰፕሊመንት አለ። ስለዚህ በየቀኑ እርጉዝ ሴቶች አይረን ቢያንስ 30 እስከ 60 ሚሊግራም ኢለመንታል አይረን እንዲወስዱ ፎሊክ አሲድ ደግሞ 0.4 ሚሊግራም ያህል እንዲወስዱ ይመከራል። ስለዚህ በእርግዝና ጊዜ የሚሰጥ ሰፕልመንቶች አሉ። እነሱን መውሰድ ይከላከላል ማለት ነው የደም ማነስን እስከ 95 ፐርሰንት ድረስ የሚሆኑት ወይ 95 በመቶ ድረስ የሚሆኑት እርጉዝ ሴቶች የአይረን ማነስ የደም ማነስ እንዳለባቸው የአይረን እጥረት የደም ማነስ እንዳለባቸው ይታወቃል። ስለዚህም የአይረን ሰፕልመንቶችን መውሰድ በጣም ለእርጉዝ ሴቶች ጠቃሚ ነው ማለት ነው። ምክንያቱ ምንድን ነው? አይረን ወደ ሰውነታችን ውስጥ የሚገባበት ወይ አብዞርብ ተደርጎ ወደ ሰውነት የሚገባበት መጠኑ ስለሚቀንስ ከዛም በተጨማሪ ደግሞ ከፍተኛ የሆነ የአይረን ፍላጎት ቅድም እንደነገርኳችሁ ከፍተኛ የሆነ የአይረን ፍላጎት እና ደግሞ ከፍተኛ የሆነ የደም መፍሰስ በእርጉዝ ሴቶች ላይ ስለሚኖር ማለት ነው። እና የደም ማነስ በእናቶች ላይ እና በልጅ ላይ ምን አይነት ተጽዕኖ ያመጣል በምንበት ጊዜ የእናቶች ላይ ከፍተኛ የሆነ የኢንፌክሽን የመከላከል አቅምን ይቀንሳል። ምክንያቱም ኢሚኒቲ ወይ በሽታ የመከላከል አቅምን ስለሚቀንስ፣ ደም ማነስ ያለባቸው እርጉዝ ሴቶች በሽታ የመከላከል አቅማቸው ይቀንሳል። ይሄም ለባሰ ችግሮች ከእርግዝና ጋር የተያያዘ ኢንፌክሽን በሚይዛቸው ጊዜ የባሰ ሌሎች ችግሮችን ደግሞ አብሮ ይዞት ይመጣል ማለት ነው። ከዛ በተጨማሪ ደግሞ በእርግዝናና ከእርግዝና በኋላ የሚከሰተውን የደም መፍሰስ መቋቋም አቅማቸው በጣም ይቀንሳል። ምክንያቱም ኦልሬዲ የደም ማነስ ስላለባቸው ደም በሚፈሳቸው ጊዜ ሞር የባሰ ችግር ከደም ማነስ ከሌለባቸው ሰዎች አንጻር ሲወዳደር ይኖራቸዋል ማለት ነው። በተጨማሪም ልባችን የደም ማነስ በሚኖርበት ጊዜ ኦቨርታይም ነው የሚሰራው ለማካካስ ብሎ በጣም ስለሚሰራ ይሄ ስራው ላይ ደግሞ ምጥ በሚጨመርበት ጊዜ የምጥ ጋር የሚመጣው ጫና ልብ ድካም እንዲይዛቸው ዘላቂ የሆነ የልብ ችግር እንዲኖርባቸው ሊያደርግ ይችላል ማለት ነው። ከዚህ በተጨማሪ ያለ ጊዜው ልጅ እንዲወለድ፣ ኪሎ ያነሰ ልጅ እንዲወለድ ከተወለደ በኋላ ደግሞ ልጁ የደም ማነስ እንዲኖርበት የሚያደርግ ከዛም ተርፎ አልፎ እናትየው እስከ ሞት ድረስ ሊያደርሳት ይችላል ማለት ነው። ህፃኑ ላይ ደግሞ ፎከስ አድርገን ስንናገር ቅድም እንዳልኳችሁ ያለ ጊዜው የሚወለድ ልጅ ሆድ ውስጥ ሆኖ ደግሞ ኦክስጅን ያነሰው ልጅ ኪሎ ያነሰው ልጅ እንዲሆን ያደርጋል። ከተወለደን በኋላ የደም ማነስ እንዲኖረው ያደርጋል እና ሆድ ውስጥ የደም ሆድ ውስጥ የኦክሲጅን መጠን በሚያንስበት ጊዜ ፅንሱ የመጨናገፍ፣ የመሞት ከተወለደን በኋላ የመሞት ቻንሱን ከፍ ያደርጋል ማለት ነው እና እንዴት አድርገን ነው ይህንን የምንከላከለው? በምንልበት ጊዜ የደም ማነስ ያለባቸው ሴቶች እርግዝናቸውን ቢለያዩት፣ ጊዜውን ከመጀመሪያውና ከሁለተኛው እርግዝና መካከል ሰፋ ያለ ጊዜ ቢያደርጉ ሰውነታቸው ከመጀመሪያው የደም መፍሰስ የደም ማነስ ሪከቨር ካደረገ ከዳነ በኋላ ቢወልዱ ሁለተኛውን ልጅ ይመከራል። ከዛም በተጨማሪ አይረን ያላቸውን የሚዋጡ እንክብሎችን ቢወስዱ ምግብ አይነቶችን አይረን ብዙ ያላቸውን ምግብ አይነቶችን ቢመገቡ እና በሽታ ካለ ደግሞ ሰውነታችን አይረን እንዳይጠቀም የሚያደርግ በሽታ ወይ ሌሎች በሽታዎች ካሉ እነሱን መታከም በጣም አስፈላጊ ነው ማለት ነው። እሺ ምንድን ነው ህክምናው? በምንልበት ጊዜ በጣም ስፔሻሊ ከሰባት ነጥብ አምስት በታች ከሆነ የአይረን መጠን አንድ እርጉዝ ሴት የግድ ሆስፒታል ውስጥ መግባት አለባት። ደም ሊሰጣት ያስፈልጋል፣ አይረን መድኃኒት ሊሰጣት ያስፈልጋል እና ከሰባት ነጥብ አምስት በታች የሆኑ ሰዎች ሆስፒታል ገብተው እንዲታከሙ ይመከራል ማለት ነው ስለዚህ ይሄ አንዱ የአይረን ማነስ የሚመጣ ሁለተኛው አይነት ደግሞ የፎሊክ ፎሊክ አሲድም በሚያንስበት ጊዜ ተጨምሮ የአይረን የደም ማነስ ሊኖር ይችላል። ከደም ማነስም በተጨማሪ ፎሊክ አሲድ በሚያንስበት ጊዜ ይሄ በተፈጥሮ ጉዳት ያለባቸው ልጆች ኒውራል ቲዩብ ዲፌክት የምንላቸው ወይ ደግሞ የልብ ክፍተት ያለባቸው ልጆች እንዲወለዱ ያደርጋል ማለት ነው። ሌላኛው ደግሞ የቢትዌልቭ እጥረት በሚኖርበት ጊዜ አሁንም የደም ማነስ ሊፈጠር ይችላል ማለት ነው። ይሄን ያህል ከተነጋገርን እርጉዝ ሴቶች እርጉዝ እንደሆኑ ከታወቀበት ጊዜ ጀምሮ ክትትል ቢያደርጉ የደም ማነስ አለ የለም የሚለው ካለ ደግሞ ተገቢውን የሆነ ሕክምና ቢያደርጉ የራሳቸውም የልጃቸውም ሕይወት ላይ ከፍተኛ የሆነ ለውጥ ያመጣሉ ማለት ካልታከመድ ግን እስከ ሞት ድረስ ሊያደርስ ስለሚችል ይሄንን ሀሳብ ውስጥ መክተት በጣም ያስፈልጋል ማለት ነው። ስለዚህ የእኔ ያህል ካልኳችሁ ለዛሬ ይበቃናል። በቀጣይ ቪዲዮ እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ። ቴንክ ዩ